ሰላም ሰላም የቻናላችን ቤተሰቦች እንደምናላችሁ። እንግዲህ ከዚህ በፊት የሪሚዲያል ውጤት እና የዩኒቨርሲቲ መግቢያ ውጤት የተነገረ መሆኑን እናስታውሳለን። ሁላችሁም ያያችሁት ነው፣ እኛም ዘግበነው ነበረ። ሰሞኑን ደግሞ የዩኒቨርሲቲ ምደባና የሪሚዲያል ወደ ዩኒቨርሲቲ የሚገቡት እና በግል የሚማሩትን ውጤት ትምህርት ሚኒስቴር ማሳወቁ ትናንትና ተናግረን ነበር። ዛሬ ደግሞ የትምህርት ሚኒስቴር የተማሪዎች ምደባ ይፋ ማድረጉ ይታወቃል። ማን የት ዩኒቨርሲቲ እንደተመደበ እና ምን ያህል ተማሪዎች ምን ያህል በእያንዳንዱ ዩኒቨርሲቲ እንደተመደቡ በግልጽ አሳውቋል። ይሄ ምደባ እንግዲህ የሚሰራው ስኮላርሽፕ ካገኙት ውጪ የሆነ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ አዲስ አበባ ራሱ አዲስ አበባ ዩኒቨርሲቲ፣ እንደገና ደግሞ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በስፔሻል ኬዝ ራሳቸው ፈትነው ራሳቸው የሚያስገቡ መሆኑ የሚታወቅ ነው። በተለይ አዲስ አበባ ዩኒቨርሲቲ ደግሞ ራስ ገዝ ዩኒቨርሲቲ በመሆኑ ሁሉም በግል በገንዘብ ወይም ስኮላርሽፕ ካልሆነ በስተቀር ማንኛውም ተማሪ አዲስ አበባ ዩኒቨርሲቲ ለመማር ከፍሎ የሚማር መሆኑን ከዚህ በፊት ገልጸንላችሁ ነበረ። ምደባ የለባቸውም። ከሶስቱ ዩኒቨርሲቲዎቹ ውጭ ግን ወደ ሰላሳ ስምንት ዩኒቨርሲቲዎች አካባቢ ምደባ ተካሂዶ በዚህም ሁሉም የት ዩኒቨርሲቲ እንደተመደበ ያሳወቁበት ሁኔታ አይታቸዋል፣ በደንብ ይህንን ቸክ ለማድረግ የትምህርት ሚኒስቴር ማህበራዊ ገጾችን መከታተል ትችላላችሁ። በዚያ መልኩ ዛሬ የዘገብነው መረጃ ነው። ምናልባት ከመሸ አንዳንድ መረጃዎች እየወጡ ነው። ምደባችሁን ካያችሁ በኋላ ወይም የምደባ መረጃዎች ከወጡ በኋላ ከአምቦ ዩኒቨርሲቲ ወደ ጎንደር ዩኒቨርሲቲ እንቀይራለን፣ ከጎንደር ዩኒቨርሲቲ ወደ መቀሌ ዩኒቨርሲቲ እንቀይራለን ሐዋሳ ዩኒቨርሲቲ እንደዚህ እናደርጋለን፣ ወደ አዲስ አበባ ዩኒቨርሲቲ እናደርጋለን። እንዲሁም አንዳንድ የያዩዋቸው መረጃዎች በጣም ነው የሚያሳፍሩት የሚያሳዝኑት። አዲስ አበባ ሳይንስ እና ቴክኖሎጂ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ፣ አዳማ ዩኒቨርሲቲ እንቀይራለን የሚሉ ሁሉ ይሄ ያለ ማለት ምን ያህል ራሱ ዩኒቨርሲቲዎቹ የትኛው እንደሚቀበል የትኛው እንደማይቀበል እንኳ መረጃ የሌላቸው ሰዎች፣ ደላሎች እናንተን ለማሳሳት ብሮች፣ ገንዘብ ለመብላት የሚሞክሩ ሰዎች አሉ። የምታስታውሱት ከሆነ ባለፈው ዓመት ጀምሮ ትምህርት ሚኒስቴር አንዴ ከተመደባችሁ በኋላ በምንም ታምር አልቀይርም ብሏል። ከፈለጋችሁ መተው ትችላላችሁ የሚል መግለጫ በመመሪያ ጭምር ማንኛውም ዩኒቨርሲቲ እንዳይቀይር መመሪያዎችን አውጥቷል። ይህንን መሰረት በማድረግ ሁላችንም ትኩረት ሁላችሁም ትኩረት ማድረግ አለባችሁ ብዬ አስባለሁ። በተለይ እንግዲህ አዲስ እንደመሆናችን የሆነ ዩኒቨርሲቲ ስንመደብ ይሄ ዩኒቨርሲቲ አካባቢ ጥሩ አይደለም፣ እዚህ አካባቢ መጥፎ ነው፣ እዚህ አካባቢ ጥሩ ነው። በሚል ዝውውር ድሮ ነበረ። በእርግጥ ባለፈው ዓመት ግን ትምህርት ሚኒስቴር በመመሪያ አውጥቶት መመሪያው ተግባራዊ መሆን አለበት በሚል ኤክሴፕሽናል ሶስት ምክንያቶችን ብቻ ዝውውር እንዲፈቀድ አዝዟል። አንደኛ መንታ የሆኑ እህትማማቾች ወይም ወንድማማቾች፣ እህትና ወንድሞች ሊሆኑ ይችላሉ። መንታ ከሆኑ ከሁለት አንዱ የተለያየ ዩኒቨርሲቲ ቢመደቡ በመረጡት አንደኛው በመረጠው ዩኒቨርሲቲ ያኛው ተከትሎት ወይም ያችኛዋ ተከትላ እንደምትሄድ። የጤና ምክንያት በጤና ምክንያት ወይም ሙቀት ላይ የማይመቻቸው የጤና ችግር ካለባቸው ወይ ቀዝቃዛ ቦታ የማይመች የጤና ምክንያት ሆኖ ከተገኘ በእሱ ልክ እንደማይሄዱ፣ እንዲሁም አካል ጉዳተኞች ጋር ያሉ ችግሮች ለአካል ጉዳተኛ የማይመች። ለአካል ጉዳተኛ ቅድሚያ መሰጠት ያለበት ነገር ስላለ በዚያ መልኩ እናስተናግዳለን። ከዚህ ውጭ ግን ማንኛውንም እንደማናስተናግድ ልናሳውቅ ይገባል በሚል ባለፈው ዓመት ትምህርት ሚኒስቴር ባወጣው መግለጫ የምታውቁት ይኖራል ብዬ አስባለሁ። የማታውቁት ደግሞ ይህንን እንድታውቁት ለማስገንዘብ ያህል ነው የመጣሁት። በምንም ታምር ዝውውር አለ የሚሏችሁ ሰዎች ሊያጭበረብሯችሁ። ወይም ይህን ብር ካከፈላችሁ ወደዚህ እናዘዋውራለን፣ ይህን ከከፈላችሁ ወደዚህ እናመጣለን እያሉ የገንዘባችሁንም እንዳትከስሩ እናንተ በኋላም ችግር ውስጥ እንዳትገቡ ጥንቃቄ ማድረግ እንዳለባችሁ ለማሳሰብ ያህል ነው። ስለዚህ ትምህርት ሚኒስቴር አቋሙ ሶስት መሰረታዊ ነገሮች ቅድም እንዳልኳችሁ መንታዎች ወይም የአካል ጉዳተኛ ሆነው ወይም በጤና ችግር ምክንያት የማይመቻቸው ቦታ ቢሆን እንዲቀይሩ የሚፈቀድላቸው እነዚህ ተማሪዎች ብቻ ናቸው። ከዚያ ውጭ ግን ምንም ታምር መቀየር አንችልም። የሁሉም ዩኒቨርሲቲዎች ፋሲሊቲ፣ የሁሉም ዩኒቨርሲቲዎች የአያያዝ ሁኔታ ተመሳሳይ ለማድረግ መሞከር እንጂ ተማሪ ይሄ እዚህ ይግባ፣ እዚህ ይምጣ የሚል አዲስ አሰራር የለም። የበፊቱም ተቋርጧል በሚል ትምህርት ሚኒስቴር እንግዲህ ባለፈው አመት ጀምሮ ተግባራዊ አድርጎታል። ስለዚህ አዲስ መመሪያ አዲስ ደንብ እስካልወጣ ድረስ በዚህ አመትም የባለፈው አመት እንደሚቀጥል ነው እንግዲህ እየተነገረ ያለው። ትምህርት ሚኒስቴር ምናልባት አዲስ መመሪያም ካወጣ፣ ስፔሻል ኬዝ ያላችሁ ተማሪዎች ግን ማመልከት እንደምትችሉ እና በትምህርት ሚኒስቴር በኩል መስተናገድ እንደምትችሉ ለማሳሰብ እንወዳለን። ሌሎቻችሁ ግን ደላሎች በመሀል እዚህ ከዚህ ዩኒቨርሲቲ ወደዚህ ዩኒቨርሲቲ እንቀይራለን እናዘዋውራለን እያሉ የሚደልሉ ሰዎች ላይ ግን ጥንቃቄ እንድታደርጉ ለሴኪሪቲ ችግር ያለባቸው አካባቢዎች ይኖራሉ። ከዚህ ከዚህ አንጻር እንደውም ባለፈው ዓመት ተቃውሞ የነበረው የባለስልጣን ልጆች መቀየር ይችላሉ የሚል ሀሳብ ተነስቶ ለምን እነሱ ሊሆን ቻለ የሚል ብዙ መከራከሪያ ነጥቦች እንደነበሩ ታስታውሳላችሁ። ስለዚህ አሁን ምንም አይነት የዝውውር ትምህርት ሚኒስቴር የሚያወጣው መረጃ የለም። እየሰራም አይደለም። ምደባ ብቻ ነው አሁን ይፋ ያደረገው። አምቦ የተመደበ አምቦ ነው፣ ጅማ የተመደበ ጅማ፣ ጎንደር፣ ደብረ ብርሃን፣ ደብረ ማርቆስ፣ ወዳ ወላቦ፣ ዋቻሞ፣ ሀዋሳ፣ ዲላ፣ ሌሎችም ዩኒቨርሲቲዎች ጋምቤላ ዩኒቨርሲቲ፣ አሶሳ ዩኒቨርሲቲ፣ መቀላ ዩኒቨርሲቲ እያለ ሁሉም ዩኒቨርሲቲዎች ላይ ጅግጅጋ ዩኒቨርሲቲ ተመድባቸዋል። አሁን ዝውውር የምትፈልጉ በዚህ በዚህ አናግሩን በዚህ በኩል መምጣት ትችላላችሁ እያሉ ማህበራዊ ሚዲያውን እያጨናነቁ ያሉ ቲክቶክን እያጨናነቁ ያሉ ሰዎች አሉ። እና ትምህርት ሚኒስቴር ምንም ነገር እዚህ ላይ ተሳትፎ እንደማያደርግ ይታወቃል። እንዳልኳችሁ ስፔሻል ኬዝ ወይም ለእናንተ በጤና ምክንያት መንታ በወንድም ወይም እህት ካላችሁ ከዚያ ውጭ ደግሞ የአካል ጉዳተኛ ወይም ድጋፍ የሚያስፈልጋቸው ተማሪዎች ካሉ እነሱም በስፔሻል ኬዝ እንደሚታዩ የትምህርት ሚኒስቴር መመሪያዎች ያሳያሉ። ስለዚህ ምንም የሚታወቀውን ነገር እኔ ከአምቦ መቀሌ ወስድሃለሁ ከባህር ዳር ሐዋሳ ወስድሃለሁ የሚሉ ሰዎችን እንዳትደናገሩ ለማሳሰብ ያህል ነው። የተመደባችሁ እንግዲህ በአዲሱ ካሪኩለም መሰረት የመጀመሪያ ዓመት ፍሬሽማን የሚባል ነው። ዲፓርትመንት መምረጥ አይቻልም። ስለዚህ ኮመን ኮርስ ነው የምትወስዱት ከዚያ በኋላ ጥሩ ውጤት ያመጣው ጥሩ ዲፓርትመንት የፈለገው ዲፓርትመንት የማግኘት ጥሩ ውጤት ካልመጣ ደግሞ እንግዲህ እንደ ግዴታም የማይፈልገውን ዲፓርትመንትም ሊማር ይችላል። ስለዚህ በርትታችሁ እንድታነቡ ምክራችን ነው። የዛሬው ለእናንተ እንግዲህ ምደባን በተመለከተ ዝውውር አለ የሚሉት ሰዎች የተሳሳተ መረጃ ውስጥ እንዳገቡና ጥንቃቄ እንድታደርጉ ለማሳሰብ ያህል ነው። የዕለቱ ፕሮግራማችን ይሄንን ይመስል ነበር። አዳዲስና ወቅታዊ ከብዥታና ከጥርጣሬ የሚያድኑ መረጃዎችን ከትምህርት ሚኒስቴር በሚወጡ ወይም ከትምህርት ሚኒስቴር አሰራርና መመሪያ አያየን ወደ እናንተ የምናደርስ መሆኑን ለማስታወስ ነው። ስለነበረን ቆይታ በጣም እናመሰግናለን። ቻናላችንን ሰብስክራይብ በማድረግ አበረታቱን። መልካም ጊዜ ሆነ።